ክቡር ጠቅላይ ሚኒስትር በአረንጓዴ አሻራ የሰሩትን ስራ ከልብ አደንቃለሁ፣ እወዳለሁ፣ አክብራለሁ። ድልድዩን፣ ጎርጎራን አይቻለሁ። ይሄ በጣም የሚመሰገን ነው፣ ምንም ዲናይ ማድረግ አይጠበቅብንም በግልጽ ስለሆነ ለዚህ ትልቅ አክብሮት አለን። ሌላ ሁለት ጉዳዮች ላይ ነው እንደ አትኩሬ መስጠት የምፈልገው አንድ ሰላም ነው። አሁን አማራ ክልል ያለበት ሁኔታ የሚታወቅ ነው። ኦፍ ኮርስ አሁን ከሰሞኑ ባለው ርብርብ የተወሰነ መሻሻሎች አሉ። ደስ የሚል ነገር ነው። መሻሻሎች ግን በግልጽ ሳናሽ መሆነ ሆነው ስርዓት አልበኝነት ነው የነገሰው። ሌላ የፖለቲካ ቅብ ብንሰጠው፣ ምን ብንለው፣ ምን ብንለውም ያለው ሁኔታ እጅግ ውስብስብ ነው። ስርዓት አልበኝነት የፖለቲካ ጥያቄን እየለበሰ ስጋና አጥንት እየኖረው እዚህም መዛም ያለው ችግር በጣም ዘርፈ ብዙ ነው። ይህን ዘርዝሮ መናገር በጣም ነው የሚከብደው። ከዚህ ጋር ተያይዞ ሰላሙ ጋር ተያይዞ እንግዲህ ሀገር እንደ ሀገር የምትቀጥለው ሉዓላዊነቷም ሲጠበቅ ነው እና ውስጣዊ ሰላማችን ላይ የጎረቤት ሀገሮች ሚና ምንድን ነው? በግልጽ ክቡርነቶ እርስዎ በደንብ በሚከታተል ያውቁታል ወይ? ታሪካዊ ጣላቶቻችን ምናልባት የተወሰነ እውቀቱ አለን። እንግዲህ በወጣትነት ዘመን በረሃን ያሳለፍ ነው እና በውስጥ ጉዳያችን ገብተው የሚፈተፍቱት አንዱን እዚህ ጋር ያስቀምጣሉ ሆነ ያስቀምጣሉ፣ ዘርፈ ብዙ ችግር ነው እየገጠመን ያለው እና ይህንን እንዴት ያዩታል? ሌላ በግልጽ መታወቅ መቻል አለበት። ከእኔ በፊት ቀደም ሲል አንድ ተናጋሪ እንደነበሩት ሲናገሩ እንደነበረው ያገው ሸንጎ እሳቸው በሚሉት አይነት አደለም። ያለው አማራ ክልል ያለው ሁኔታ አሁን ብልጽግና የብልጽግና ደጋፊና ብልጽግና እንጠላለን የሚል ነው ያለው ግጭቱ ለምንድን ነው እኛ የምንሳደደው እኛ አገው ሁነን ነው ወይስ ሌላ ሁነን ነው አይደለም ሌሎች አመራሮች የሚገደሉት ለምንድን ነው እንደዛ አይደለም አገው ወይም የአማራ የሚለው አይደለም በግልጽ በድፍረት የምናገረዋለሁ ምናልባት ቁጥር አንድ ሰውን የአገሪቱን ጠቅላይ ሚኒስትር አግኝቶ የተሳሳተ መረጃ መስጠት ስህተት ነው የሚሆነው ስለዚህ ያለው ሁኔታ በግልጽ ለመናገር ምንም ሳናሽ መሆነ ሳንደብቀው ብልጽግና እና ደጋፊ እኔ ለምሳሌ የክቡር ጠቅላይ ሚኒስትር ሰው ባመጡት የፓርቲዎች አብሮ በመስራት አብሬ ይሰራለሁ። አንድ ቢሮ ተሰጡኝ እየሰራሁ ነው ያለሁት። የጋራ ምክር ቤት ሰብሳቢ ነኝ። እኛን ያየ አውሪያዬ ነው። ሌላ ተራ ታች ወረዳ ላይ ያለ የቀበሌ አመራር፣ በየትኛውም ቦታ ላይ የብልጽግና አመራር አውሪያዬ ሆነ። እየሆነ ያለው ይሄ የተለየ ብሔር ምናምን ስለሆነ አይደለም። በግልጽ የሚታወቀው እኔ በድፍረት የምናገራለሁ በቂ እውቀትም ስላለኝ ነው። በጉዳይ ላይ በቂ እውቀትም በቂ መረጃም ስላለኝ ነው። አዊ ላይ ይሄ ስርዓተ አልበኝነት ያለው ከየትም አልመጣም። ከፓሪስ ወይም ከለንደን አይደለም፣ ያለው እዛው ነው። እኔ ያውቃቸዋለሁ በግልጽ ነው የምናገረው። ራስንም እንዲህ ነው ላለባት እንጂ ከአማራ ዲሞክራሲያዊ ንቅናቄ ከኤርትራ ነው ቤዛችን የነበረው። ስለዚህ አሁንም ያሉት ልጆች እነማናቸው ናቸው? እንዴት ነው? ኤብሪቲንግ እናውቀዋለን። ዝም ብለን በጥራዝ ነጠቅም አይደል የምናገረው። አብረንም እየሰራን ነው፣ እየታገልንም ነው እንዲስተካከል ሰላሙ የጋራችን ስለሆነ ነገር ግን ያልተፈለገ ስዕል መስጠት ተገቢ አይደለም። አሁንም ክቡር ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር ደግሜ ደጋግሜ እንደው መግለጽ እንፈልገው ሰላምና ሰላም በጣም በጣም ወሳኝ ነው እና የሰላሙን ጉዳይ እንደው ቀን እንድ ማታም፣ ቀንም በፍጥነት ሰርታችሁ በፍጥነት ሰርተን እኛ ማግዘን የአስቸኳይ ጊዜ አዋጅ ተነስቶ ወደ ነበረበት መመለስ መቻል አለበት። ክቡርነቱ እኔ ጊዜዎትን ላባክን አልፈልግም። የስርዓት አልበኝነቱን የትኛውን ማይነት ስያሜ እንስጠው፣ እጅግ እጅግ እጅግ አስነዋሪ በጣም የሚቀፍ ነው። ሰዎች ሀሳባቸውን በነጻነት እንዲናገሩ የማያስችል ሁኔታ ነው ያለው። እኔ ፖለቲከኛ ነኝ ብዬ አምናለሁ። መንግስት፣ ድሉን አመቻቸልኝ፣ ቢሮ ያዝኩ፣ ራይቴ ነው። ብልጽግና መንግስት ነው፣ መብቱ ነው። ነገር ግን አንድ የቀበሌ ካድሪ ምንም የማያውቅ የብልጽግና ካድሪ ነው እየተባለ የሚገደልበት ካለ ይህንን ደግሞ ጀስቲፋይ ልናደረግ የምንሄድበት መንገድ በጣም ትክክል አይደለም፣ በጣም ስህተት ነው። መታረም መቻል ያለበት ማለት ነው። ስለዚህ እዚህና እዛ መርገጥ ያለበትም ነገር ምንም ይሁን ምን ሀገር እንደ ሀገር ቀጥላ ስርዓትና ስርዓት ያለው መንግስት እንዲኖር እንፈልጋለን። ስለዚህ በዚህ ጋር ምንም ኮምፕሮማይዝ የሚደረግ ነገር ሳይኖር ህግና ስርዓት ተከብሮ መቻቻል ያለበት ቅድሚያ ሰላም መምጣት መቻል አለበት። ዘርፈ ብዙ ችግር ነው ያለው። እኔ አንድ ሁለት ሶስት ተብሎ መዘርዘር አያስፈልግም። ስለዚህ ክቡርነቶ እንዲያው በአማራ ህዝብ ስም እንደ ኢትዮጵያም እዛ አካባቢ ያለ የሰላም እጦት የሁሉም መደፍረስ ነው የሚሆነው። ፖለቲካውንም በርዞታል። ፖለቲካችን ቅርቃር ውስጥ ከቶታል። እኔ ትናንትና ለምሳሌ ያክል ፕሮፓጋንዳ ምን ያክል አደገኛ እንደሆነ ማቀው የአዲስ አበባ መጥቼ አድዋ ድልይን አላየሁም እና እኔ ፖዘቲቭ ነኝ። ከመንግስት ጋር እየሰራሁ ነው፣ መንግስት ነኝ ራሴ መንግስት አካል ነኝ። በጣም ኢንትረስቲንግ ሆኜ ነው የማየው። ግን እንደዚህ ሚኒሊክ ሊነሳ ነው ኦርቶንቲክ ሲሉ ምን ያክል ዳይቨርት እንደሚያደርግ። ትናንት ግን እውነት ለመናገር እንደ ዝም ብሎ ከንቱ ውዳሴ ለመስጠትም አይደለም የሚኒሊክን አደባባይ ስናይ የአድዋ ዘሮ ዘሮን ሳይ ታሪኩን ኢምፕሬሲቭ ነው የሆንኩት ነ አይላይክ ማች ሞር በጣም ነው የወደድኩት፣ በጣም ነው ፕሬስ ያደረኩት። ምን ለማለት ነው ፕሮፓጋንዳውም እየበረዘ ነው፣ እየበከለ ነው እና ሀገር ፍቅር የሚለካበት አብሮ መስራት ነገን ማሰብ እንደ ሀዳሪነት እየታየ አማራ ክልል ላይ ትልቅ ፈተና ሆኗል። ስለዚህ ይሄ ቢስተካከል ትጥቅ ትግል የነበሩ ኃይሎች ሲመጡ አንድ መመሪያ ነበረ ራሳቸው እንዲያቋቁሙ ኦርሰምቲንግ ምናምን ነገር የሚል እና እርሱ በአንድም ይሁን በሌላ መንገድ ሰበብ እየተደረደረ ሳይፈጸም ቀርቶ አሁን ብዙዎቹ የምናያቸው ብዙዎቹ የምናያቸው ያልተፈለገ ውስጥ ገብተዋል፣ እና ወደ ሰላም የሚመጡበትን መንገድ የራሳቸውን ኑሯቸው የሚደጉሙበት መንገድ ቢመቻች ጥሩ ነው የሚል እምነት አለኝ። እንግዲህ እግዜር ስጥልኝ። እኛ ቆየት ያለ ስለሆነ ብዙ ቦታ ስለነበረን አዳራሾች ስላሉን እኩል አይደለም። በቁጥሩም፣ በፋይናንስ አቅሙም እኩል አይደለም። ይሄን እኛ እንደ ፓርቲ እናያለን። ማድረግ የምንችላቸውን ነገሮች እናያለን። ማድረግ የምንችላቸውን ነገሮች ለማየት ግን ከእናንተ የሚፈለግ አንድ ነገር አለ። አሁን ስልሳ ስድስት ስልሳ ስምንት ገደማ ፓርቲዎች ኢትዮጵያ ውስጥ አሉ። ለስልሳ ስምንት ሊቀመንበር ቦታ የለንም። ለስልሳ ስምንት ሊቀመንበር ቢሮ የለንም። ግን ችግር እንኳ ቢኖር ሁለት ሶስት አራት አምስት ፓርቲ ብትሆኑ ከብልጽግና ጋር አምስት ወይ ስድስት ቢሆን ሳንቸግር ለምሳሌ ዛሬ ውይይቱ አምስት ፓርቲ ብትሆኑ ከእያንዳንዱ ፓርቲ አምስት አምስት ሰው ቢሆን ሀያውም ሰው ሀያ አምስቱም ሰው መናገር ይችል ነበር ማለት ነው። ስንበዛ መበተን ብቻ ሳይሆን በዚያው መጠን አቅማችን ውስን ይሆናል። እናንተ ምርጫ ገና ስለሆነ ከወዲሁ በሰከነ መንገድ ተነጋግራችሁ ሁለት ሶስት አራት ቢበዛ ፓርቲ ብንሆን አብዛኛው የሚነሳውን ጥያቄ ለመፍታት እድል ይሰጣል። ስልሳ ሰባ ፓርቲ ሲሆን ግን ያስቸግራል። እና ሰብሰብ ማለት ለፓወርም ለኢንፍሉዌንስም ስለሚያግዝ ብታስቡበት ለምሳሌ እኛ ኢህአደግ በነበረበት ሰዓት አራት ፓርቲዎች ነበሩ። አምስት ገደማ ሚሊየን አባላት ነበሩን። አሁን በርካታ ፓርቲዎች ስንጨምር አስራ ምናምን ሚሊየን ገብተናል፣ ሰፍተናል። እንደ ፓርቲ በከፍተኛ ደረጃ ቁጥራችን አድጓል። በዚያው ልክ የአመለካከት ጥራት፣ ሌብነት መቀነስ፣ መትጋት ላይ ስራ ያስፈልገን ይሆናል። እንደው ቀላል ነው ማለት አይደለም። ሰብሰብ ስትሉ ተከትሎ ይመጣ ቻሌንጆች አሉ ግን ብትሰበሰቡ ለማገዝ ይመቻል። እና እሱም ብታስቡበት በእኛ ወገን በሁለት መንገድ ብታዩት ጥሩ ነው። ምንም አናባክንም፣ የመንግስት ሪሶርስ ማናባክን። እንደው ጨዋ የብፁዓን ስብስቦች ነን ብዬ አልመጻደቅባችሁም። ችግሮች ይኖራሉ። በሌላ በኩል ደግሞ ብልጽግና መንግስት ነው። አሁን ስልጠና የምትሉት ቅድም ያላችሁትን አትስረቅ፣ በርተስራ፣ ስንዴ አልማ የምንለው በዛ መንገድ ነው። በተሰበሰብን ቁጥር የፓርቲ ስራ ብቻ አድርጋችሁ ማየት የለባችሁ። ስልጠናዎቻችን ህዝብም ተወያይቶባቸዋል፣ በሚዲያም ተለቀዋል። የፓርቲ ብቻ ጉዳይ አይደለም። አቲቲዩድ ላይ ስሩ ስላላችሁ ከዚህ ቀደምም አሁንም ዛሬም እንዳላችሁት አቲቲዩድ ደግሞ በስልጠና ነው የሚመጣው እና እንደ መንግስት የምናደርጋቸው ነገሮች ከፓርቲ ጋር ሳይቀላቀል ለይታችሁ ማየት ብትችሉ ጥሩ ነው። መንግስት ስለሆን ወረዳው፣ ዞኑ ምናምን የሚሰበሰበው ለፓርቲ ዓላማ ብቻ አይደለም። ያም እንደተጠበቀ ሆኖ ግን ምንም ብክነት አያጋጥምም፣ አንቀላቅልም፣ የፓርቲና መንግስት ጉዳይ ሳንቀላቅል ነው የምንሰራው ብሎ መናገር አስቸጋሪ ነው። መፈተሽ ያስፈልጋል፣ ማረም ያስፈልጋል። ተገቢ ስላልሆነ ይህንን ቦርደር እናንተ ባላንስ ማድረግ ብትችሉ ጥሩ ነው። በእኛ በኩል እንደ ግብአት ወስደን እንፈትሻለን። ብዙ ጊዜ የምንወያይበት አሁን እንፈትሻለን መሆን ስለሌለበት ፈትሸን አቅም በፈቀደ መጠን ለማድረግ ለማስተካከል እንሞክራለን። የፖለቲካ ምህዳር መጥበብን በሚመለከት ግን ሁላችሁም እዚህ ያላችሁ መገንዘብ ያለባችሁ የትኛውም ጨዋታ የጨዋታ ሕግ አለ። ቮሊቦልም፣ ፉትቦልም፣ ባስኬትም የጨዋታ ሕግ የሌለው ጨዋታ የለም። እኛ የምንጫወተውን የፖለቲካ ጨዋታ ሕግ እንደሚያስፈልገውና በህግ መዳኘት እንዳለበት ማመን አስፈላጊ ነው። በአንድ በኩል የህግ ልዕልና አይከበርም ፍትህ የለም እያላችሁ፣ በሌላ መንገድ ደግሞ ጨዋታው ህግ አልባ ዳኛ አልባ ደግሞ አድርጎ ማሰብ ትክክል አይመስለኝም። ህግ ያስፈልገዋል። የኢትዮጵያ የፖለቲካል ምህዳር፣ የዴሞክራሲ ምህዳር በእኔ እምነት መጥበብ አይታይበትም። የሚታይበት ምንድን ነው? ለውጡ ሲመጣ ለረዥም ጊዜ የተዘጋ ቧንቧ ከፍተናል። ስንከፍት ተዘግቶ የቆየ ቧንቧ እንደምታውቁት ቆሻሻም፣ አልጌም ውሃም ተቀላቅሎ የሚፈሰው የተቀላቀሉ በርከት ያሉ ለኢትዮጵያ ህልውና የማይበጁ ውሳቤዎች ፈሰዋል። እየቆየ ሲሄድስ ውሃው ከአልጌው ውሃው ከአቧራው በተወሰነ በንፅፅር በተወሰነ ደረጃ እየሰከነ መጥቷል። ምን ማለት ነው ይሄ? አንድ የደፈረሰ ውሃ አቧራ የተቀላቀለበት አፈር የተቀላቀለበት ውሃ ለማጽዳት የሰው ልጅ ቢደግፈው ይበልጥ ያቆሽሸዋል። አቧራውን ከውስጥ እንለቅማለን ብላችሁ በእጃችሁ ውሃውን ብትነካኩት ይበልጥ ይደፈርሳል። የደፈረሰን ነገር የሚያጠራው ስክነት ነው፣ ጊዜ ነው። ውሃውን ዝም ብላችሁ ብትተዉት ራሱ አፈሩ ዝቅ እያለ እየተቀመጠ ውሃው ደግሞ እየተንሳፈፈ ከጊዜ ብዛት እየጠለለ ይሄዳል። በእኛ ሁኔታ የተቃዋሚ ፓርቲ የነበሩ ሰዎች ኑ ስንል መተው ስልጣን የሚይዙ የመሰላቸው ሰዎች አሉ። ስልጣን እንደማይዙ ሲገባቸው መልሶ ያኮረፉ ሰዎች አሉ። እንደዛ ያልነበረም ንግግሩ አሁን ቅድም፣ ለምሳሌ በስምምነታችሁ መሰረት አልተደረገም አልተደረገም ብላችኋል። የተለየ ስምምነት እኮ የለም። ስምምነቱ ወደ ሀገር ገብታችሁ ፖለቲካል ፓርቲ የሆናችሁ በሰላማዊ መንገድ ተወዳድራችሁ ካሸነፋችሁ ስልጣኑ ሰዱ ነው። ወታደር ሆነው ደግሞ ወይም ታጣቂ የሆኑ ያገለገሉ ሰዎች ዲሞብላይዝ የሚሆኑበትን መንገድ እንከተል ነው። አሁንም ለዚያ ፐርፐዝ የተቋቋመ ኮሚሽን ስላለ ይህንን ስራ በሀገር ውስጥ አቅምም በውጭ እርዳታም እየሰሩ መሄድ ያስፈልጋል። ሂደቱን ግን ያኔ እንደነበረው አልጌውም አቧራውም ጭቃውም አብሮ አልፈሰምና ጠቧል በሚል ካየን ግን እሱ ትክክል አይመጣም። በዚህ አይነት ውስጥ መጥተው ሰክነው ፓርቲ ለመሆን የሞከሩ አሉ፣ እንደዛው መቀጠል የፈለጉ ሰዎች አሉ። ሁለቱም በጋራ ማስኬድ ደግሞ ለኢትዮጵያ ሁኔታ ምቹ አይደለም፣ ምቹ አይደለም። የኢንክሉሲቭ ናሽናል ዲያሎግን በሚመለከት የፓርቲ አባላት ብቻ ናቸው የሚሳተፉት ለተባለው ብዙ አልገባኝም። ምክንያቱም ገና ወደ ውይይት አልገባንም እያደረጉ ያሉት አጀንዳ ነው እየለዩ ያሉት በምን በምን ጉዳዮች ላይ መወያየት እንዳለብን አጀንዳ ነው እየለዩ ያሉት። አጀንዳውን ብልጽግና ብቻ ነው እያቀረበ ያለው ካላችሁ እናንተ ማቅረብ ትችላላችሁ እንደ ፓርቲ። የግድ በክልል ብቻ ሳይሆን እዚህ ያላችሁ ሰዎች እንደ ፓርቲ በዚህ በዚህ ጉዳይ መወያየት አለብን ማለት ትችላላችሁ። ከዚያ በኋላ እንዴት ነው ሰው የሚወከለው፣ ውይይቱ እንዴት ይካሄዳል? በፖለቲካ ፓርቲዎችም በዚህ ተወካዮችም ያኔ ይመስለኛል ለቅድም ተነሳው ሀሳብ የሚበቃ ነገር የሚፈጠረው። አሁን ባለው ሁኔታ ብልጽግና ብቻ አሁን የሚያሳተፈው ነገር የለም። ቢሳተፉም ዋጋ የለውም። የእናንተ ሀሳብ ካልተደመጠ ካልተግባባን በቀር የእኛ አቋም ብቻ የናሽናል ዲያሎግ ሀሳብ መሆን አይችልም። እንደዛማ ከሆነ በጣም በርካታ አፍሪካ ሀገራት እኮ ብዙ እንዳትቸገሩ፣ በዚህ በርከት ያሉ የአፍሪካ ሀገራት ስልጣን በማራዘም በማሳጠርና በአንዳንድ ጉዳዮች ህገ መንግስት ቀይረው አጽድቀው ስራ እየሰሩ እኮ ነው እኛ ያንን መንገድ ያልመረጥንበት ዋናው ምክንያት ብዙ ጊዜ መንግስታት ህገ መንግስት ቀይረው ያውቃሉ። የመጣ ሁሉ እየቀደደ ከመሄድ ገለልተኛ አቋም ተቋም ተቋቁሞ ህዝብ ተወያይቶ ከሞላ ጎደል የሚያግባባን ነገር ቢሆን ይሻላል በሚል እሳቤ በሙሉ ኮሚትመንት የገባንበት ጉዳይ እና እናንተም ደግፉ፣ እኛም እንደግፍ፣ እናሳካው። እኔ የነበረው ክስ ማቀው ኢንክሉሲቭ ናሽናል ዲያሎጉ አታገኙንም አታናግሩንም የሚል ክስ ነበር። የመለስንላቸው ምላሽ ወደ እኛም ወደ ሌሎችም መቅረብ የለባችሁም ገለልተኛ ኢንዲፔንደንት ሆናችሁ በእኩል አይን የምታዩ መሆን አለባችሁ የሚል ነበር ምላሻችን። ሰዎቹም ቀላል ሰዎች አይደሉም። ወደ አንዳንዱ የሚጠጋጉ አይመስለኝም። ግን ቀረብ ብለን ካገዝ ናቸው። መቶ ፐርሰንት ባይሳካል ዘጠና ፐርሰንት ሰማኒያ ፐርሰንት ከተሳካ ይቀረው ደግሞ ወደፊት ትውልድ እየሰራበት ይሄዳል እና ገለልተኛ ነው ወይ ትራንዚሽናል ጀስቲሱ ጋር ተቀላቅሎ የተነሳ ጉዳይ ትራንዚሽናል ጀስቲስ ኢንስቲቱሽናል የሚሰራ ስራ ነው። ኢንክሉዚቭ ናሽናል ዲያሎግ ኮሚሽን ተቋቁሟል። በእሱ የሚሰራ ነው። ሁላችን የምንሳተፍበት ይሆናል። እኛም እንደ ፓርቲ እንደ ማንኛውም ፓርቲ ነው የምንሳተፈው። ተቃውሞ ሲባል ግን በተለይ ኢትዮጵያ ውስጥ የተቃውሞ ባህል እንደ ደረቅ አለት ከሆነ ስንገናኝ መወቃቀስ ብቻ ከሆነ ሀሳብ መደጋገፍ የማንችል ከሆነ ብንቃወም ባንቃወም ትርጉም የለውም። ተቃውሞ መሆን ያለበት እንደ ለም መሬት ነው። አንደኛው ካረሰው በላይ ሌላኛው በደቦ ሲያግዝ ይበልጥ ማልማት፣ ይበልጥ መዝራት፣ ይበልጥ ማጨድ የሚያስችል ነገር መፍጠር ነው። አሁን ለምሳሌ የጋምቤላው ወንድም ያነሱት አንዳንድ ጉዳይ መፈተሽ ያለብን ነገር ነው። ባንገናኝ ዛሬ አልሰማውም። ጠቃሚ ግብዓት ነው። ለእኔ ማለት ነው። የኦፖዚሽን ፓርቲ አመራሮች ይሳተፉ ተብሎ ተወስኖ ሲያበቃ ሲሳተፉን በሰፈር ነው አሁን ተከልክሏል። ተሳትፎ ከተባለ ከእኛ ፓርቲ ውሳኔ ውጭ ስለሆነ እንፈትሸዋለን። እናስተካክለዋለን። እንደዚህ ከሆነ ግብዓት ወስደን ሪስፖንስ ስለምናደርግ የእናንተን መምጣት፣ መገናኘት ፋይዳ ያለው ይሆናል ዝም ብሎ ከሆነ ግን አንዳንዱ ጉዳይ በእኛ ደረጃ የማይታይ ጉዳይ ከሆነ ግን ለምሳሌ መሬት በሚመለከት ሁላችሁም እንደምታውቁት የፌዴራል መንግስት መሬት የለውም። መስጠትም መከልከልም አይችልም። መሬት የክልሎች ነው። አሁን መሬት የሚባል ጥያቄ እኔ ጋር ማንሳት ትርጉም የለውም። የለኝም፣ አስልጣኑ የለኝም መሬት መስጠትም መከልከልም በእኔ ስልጣን ልክ ወይም እንደ ፓርቲ ከሆነ በፓርቲያችን ማድረግ የሚገባንን ነገር እንደ መንግስት ከሆነ እንደ መንግስት ማድረግ በሚገባን ጉዳዮች ላይ ብቻ ያተኮረ ቢሆን ፍሬያማ ይሆናል። ብዙ ጊዜ ያለው ችግር ምንድን ነው? እኛ በውስጣችን የተፈጠሩ ችግሮች ውጫዊ ማድረግ ነው። ለምሳሌ አለመሰብሰብ፣ ጠንካራ ፓርቲ አለመሆን የእናንተ ችግር እንጂ የኔ ችግር ሊሆን አይችልም። በተደጋጋሚ አንስቸዋለሁ። አሁንም ብትሰበሰቡ እኛ ለመደገፍ ዝግጁ ነን፣ ፋይናንሻሊ በማንኛውም ነገር ባለ አቅም እንደግፋለን። ሰብሰብ ካላችሁ ግን የእናንተ ችግር የእኛ ችግር አድርጋችሁ ካያችሁና መፍትሄ ከእኛ ከፈለጋችሁ የችግሩ ሶርስ ስለማይታወቅ መፍትሄ አይመጣም። እየተስተካከል አይሆንም እና አንዳንዱ ጉዳይ ወደ ውስጥ ብታዩ የለም ወይ? የኦፖዚሽን ፓርቲ ማየት ያለባችሁ ጉዳይ የለም ወይ በጋራ ምክር ቤቱም ይሁን በተናጠርስ ማድረግ የምትችሏቸው ጉዳዮች የሉም የሚለውም ብታዩ ብታስቡበት ጥሩ ነው። ያለ እናንተ ለመፍትሄ የተሻለ ውጤት ያመጣል ብዬ አስባለሁ። የዚህ መንግስት የታችኛው እርከን ችግር አለበት። በቂ ሰርቪስ ይሰጣል ለምላላችሁት በእኛ ግምገማ፣ በታች እና በላይ እርከን አልከፈል ነው በእኛ ግምገማ ከላይ እስከ ታች ብዙ ማስተካከል ያለብን ነገር እንዳለ የምንገባቸውን ቃሎች በተሟላ መንገድ ደሊቨር ማድረግ እንዳለብን ከሌብነት መሰብሰብ እንዳለብን ሰዓት ሳይገድበን መስራት እንዳለብን ነው የገመገምነው። ያም ሆኖ ወደ ታች እየወረደ ሲሄድ በብዙ ምክንያት የሚሰጠው ሰርቪስ ለእናንተ ብቻ ሳይሆን ለመረጠን ህዝብም ጭምር አስቸጋሪ ነገሮች እንደሚያጋጥሙ ይታሰባል። ሱፐርቪዥኖች እናካሄዳለን። በምናካሄደው ሱፐርቪዥን እንደ ፓርቲ ብቻ ለምናደርገው የእናንተም ተወካዮች በመንግስት ውስጥ ያሉ እየተወከሉ በየክልሉ ሄደው ያያሉ። የተሰራውን ስራ፣ የጎደለውን ህዝብ እናወያያለን። በሚነሱ ሀሳቦች ሱፐርቫይዝ እናደርጋለን፣ መልሰን እንገመግማለን፣ እቅድ እናወጣለን። በዚያ መንገድ ነው የምንሄደው። ሌብነት በሚመለከት ችግር አለ፣ እውነት ነው፣ ችግር አለ፣ ምሬትም አለ። እኛ ምን እርምጃ ይወሰዳል ወይ ላላችሁት በጣም ነው የሚወሰደው ባለፉት ስድስት ወራት ብቻ ከስምንት ሺህ ሰው በላይ የብልጽግና አባላት እርምጃ ተወስዶባቸዋል እስር መባረር ከደረጃ መውረድ በየጊዜው ይገመገማል ሰው ይባረራል ሰው ይወርዳል ደግነቱ ግን ሲወርድ ስልጣን ላይ ካለ የብልጽግና አመራር ነው ሲወርድ ግን ወይ አማራ ነው ወይ ኦሮሞ ነው ወይ እስላም ነው ሲጠየቅ እስላም ስለሆንኩ ክርስቲያን ስለሆንኩ ኦሮሞ ስለሆንኩ የሚል ካባ ይለብሳል እንጂ ስልጣን ላይ ያለ ግን ብልጽግና ነበር። እኛ ገምግመን ስናባርር የሚጣበቅለትን ግሩፕ ይፈልጋል። ለምሳሌ አስር ዓመት ሀያ ዓመት ስልጣን ላይ ተቀምጦ ያልሰራውን ስራ አሁን ከወጣ በኋላ በሆነ ግሩፕ ስም ሊያሳካ ይሞክራል። እድል አግኝቶ ያልሰራው ሰውዬ ማለት ነው። ይህንን ችግር በእኛ ሳይድ ብቻ ሳይሆን እናንተም በማገዝ ልናሻሽለው ላልናጠፋው፣ እንችላለን፣ ግን ልናሻሽለው እንችላለን። ሰርቪስ ፓስፖርት፣ ደሞዝ የመሳሰሉ ጉዳዮችም በዚህ ውስጥ ይታያሉ። ተገምግመዋል። አብዛኛዎቹ ለማሻሻል ጥረት እያደረግን ነው። እናንተ እንድታግዙ የምንፈልገው ለምሳሌ የሲቪል ሰርቪስ ሪፎርም አብዛኛው የእናንተ ጥያቄ የተነሳበት ማጠንጠኛው ሲቪል ሰርቪሱ በህግ በስርዓት ሪስፖንድ ማድረግ የሚችል አለመሆኑ ነው። ጥናት ተጠንቶ ስራ ተጀምሯል። ይሄን ቀረብ ብላችሁ ማገዝ አለባችሁ። ሲቪል ሰርቪሱን ካላሻል በስተቀር ለዓመታት የቆየ ስለሆነ ሌብነቱም ያስተራ ስርዓቱም፣ ዘመናዊነቱም፣ ለጥያቄ ፈጣን ምላሽ መስጠቱም በምትፈልጉት ልክ መሆን አይችልም። ሪፎርም እናድርግ ስንል ካልፈቀዳችሁ ወይም ካላገዛችሁ